መጀመሪያ ጀምሮ ተበዳይ ሃይሚ ነች። ነጭ እሺ፣ ታይም ነው ታይም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 ሰው ልጅ ማለት ነው በህይወት ተስፋ ስቆርጥ በራሱ ተስፋ ስቆርጥ በህይወቱ ላይ ተስፋ ስቆርጦ የሚያደርገውን አያውቅም። የሰው ህይወትን ማበላሸት ነው ዝግጅ መሆኑ እና ዳኒ በራሱ ህይወት ተስፋ ስለቆረጠ በሰው ህይወት ለመጠበጥ ቆርጦ የተነሳ ይመስለኛሉ ነት ስነግራቸው ማለት ነው። ሰፈር መጥቻለሁ፣ ሰፈር መጥቻለሁ ወንድ ስለሆንኩ ነው። እሱን ስለማልፈራ ነው ሰፈር የመጣውት፣ እያለ ጉራውን ይነፋል። አሁን እነዚህ ሁለቱ ልጆች ማለት ነው እንደ ልብስ እንደ ልብስ ጨምቆ ብጥሉ ምን ያደረጋል? ሰፈር መጥቻለሁ፣ እንደዚህ ውኛለሁ፣ እንዲሆኛለሁ እያሉ እያለ ነበረ። እንደምታዩ ማለት ነው፣ እንዲህ ይሄ በቀላ ሆነ ጎዶሎ የምሪ ነው። ምሩሩ ማለት ነው ከኪሴ ጀሳላ ወጣ ነው አንተን የሚያሳይ በጣም ነው የሚያስቀው። እግዚአብሔር ማስቲጋ ያኝካል። ይሄ ሴት የሆነ መድህነ ለምክ ምንድን ነው? ይሄ ፂም አለበት እንጂ የሆነ ሴት ነገር ነው። ይሄ አተሳሰቡ፣ አነጋገሩ ምኑ ምኑ ምኑ አምርበትም በኢየሱስ ስም ምን ያነሰው ነው። በእግዚአብሔር እኔ እንጃ ብቻ ለምን እንደፈረደባቸው። ብሩክና ሀይሚ ይሄ ሰውዬ ከየት መጥቶ በህይወታችሁ እንደገባ አላቅ ዳኒ ማስ ስለሆን ክኖ ለሃይሚ ተቆርቁሮ ሃይሚን አታስጨንቁት፣ ሃይሚን አታስጨንቀው ብሎም ለብሩክ የምታስጠነቅቁ ማኗ አንተ እንዴ! በሶስት ሳምንት እኮ ነው ሃይሜን የምታቁ አንተ። ብሩክ ኮ ለአመታት እኮ ነው ስንት ነገር አብሮ ያሳለፉ ልጆች። ዛሬ መተ ሃይሚን አታስጨንቆ ጊዜ ስጣት። ማነ አንተ አረበ እናንተ በጣም ትዕግስት ትጠይቃል። ማርያም እንደምላችሁ እንኳ ወንድ ልጅ ተውና ሴት ልጅ ሆናችሁ አናድዳችሁ ምን ይዘውዬ በጣም ነው እኮ የሚያናድደው። ብሩኬ ለምን ይማታል? ብሩኬ እንደዚህ ነው ብሩኬ በቃ ይማታል ምናም ምናምን የምትሉ ሰዎች ሴት ሆናችሁ ራሱ አናድድ። ማን ነው እሱ? ምን አገባ ስለ ሀይሚ እንዴ? ስለ ሀይሚ ምን ያገባ ብሩኬ አብረው ያሳለፉ

ያነቃነቀ ነው። በዚህ ኢየሱስን በጣም ነው የሚያስጠላ እግዚአብሔርን። እንግዲህ እዚ ጋር ብሩኬ ለማስጠንቀቅ ነው መጣ። ጭራሽ ማለት ነው ደግሞ የገረመኝ ማለት ነው አስፈላጊ ከሆነ የእውነት ስነግራቸው፣ ብሩኬ ዛሬ በጣም ትግስተኛ ሆነዋል። በጣም ይሄ ሰውዬ ከሱ ማይጠበቁ የሱ ማያገባ ነገር ለዛው ካሜራ ደቅኖ መጥቶ እንደዚህ እንደዚህ ነው ማለቱ ደረቱን ነፍቶ ለሀይሚ ጊዜ እንድትሰጣት ሀይሚን እንዳታስጨንቃት ስሜን የጠራ እገላለሁ እንደዚህ አደርጋለሁ አትበል እያለ ሰፈር መጥቶ እንደዚህ አፉን መክፈት ማለት እንጃ ምን ያህል ማናናቅ እንደመጣ እንጃም። በእውነት ሰው ልጅ ሲከባበር እንጂ ስናነግ በጣም ነው የሚያስጠላ። በነገራችን ላይ ዳኒ በራሱ የወተስፋ እንደቆረጠ ናግሮናል። ምን አለ መሰላችሁ ፎቶ ብትዘግዝቁ ምን ብትሉ ስልኬና ዞሬ አለው አለ ስልኬና ዞሬ ስለሚያዩ ችግር የለም አለ። ይሄ ማለት የደደብነት ጥግ ማሳያ ማለት ነው። ገባችሁ አይደለም? ለራሱ ህሊናው በህሊናው በራሱ አቋም የማይጨነቅ ሰው ሰው ነው ብላችሁ እንዳታስቡ። የምሬ ነው የምላችሁ። ለምሳሌ ሰው ልጅ ፎቶ ተዘግዝቆ በዛ ላይ ብዙ ነገር እንደምባለው ይሄ ሁሉ ስድብ እያስተናገደ ችግር የለም የሚለው ሰው አእምሮ በስተትክክል ያስባል ብላችሁ እንዳታምኑ፣ የምሬ ነው ብላችሁ አእምሮ የተነካ ሰው። የሰው ትግስት መፈታተን አንዴ ነው። የእውነት ሰው መታገስም አንዴ ነው። ዳያኔ ግን በጣም ልክ እያለፈ ነው በጣም ልክ እያለፈ ነው። ልክ እያለፈ ነው። ዛሬ ደግሞ በቃ ሆን ብሎ ካሜራ ማኖ ካሜራ ይዞ ሄዶ ቪዲዮ ለመስራት ነው እንግዲህ የእውነት ሃይሚና ብሩክ የተያጃሉ። እንዲ እስቲ ይሄ ሰውዬ ማለት ነው በጣም ብዙ ጊዜ ሆነዋል። መቶ ሺ ንግባ መቶ ሺ ንግባ መቶ ሺ ንግባ እያለ አፉን ሲከፍት ነበረ። የእውነት ሲነግራችሁ ማለት ነው እዚ ጨረቃ ፋሚሊዎች ሲመጡ ግን ወዲያው ይሄው ስንት ሺ ገባ አንድ መቶ ሺ ምናምን ገባ በጣም ነው የሚገብረው፣ በጣም ነው የሚያስጠላ። እኔ እንጃ። ኦዲንሳችን የረበሽከው አንተ ስትመጣ ነው ምናምን ያለው ብሩከ። እሱ ብቻ አይደለም እንዴ ሀይሚ፣ ለኛ እያሰበች አይደለም። አንተ ፕራንክ በሰራ ነገር እቅርታ ጠየቅ፣ እቅርታውን አንቀበልም ማሉ፣ ይሄ ሁሉ ክፍተት ተፈጠረ። ሀይሚ አሁን ደግሞ ቡዳኒን ማስጠነቀቅ ያለበት ብሩኬ ብቻ ሳይሆን ሀይሚም ጭምር ናት። እንደውን ይሄ ሀይሚ ትናንትና የተናገረችው ነገር ነው። ዛሬ እንደዚህ ልቡን ነፍቶ የመጣ ዳኒ ማለት ነው። የምሬን ነው የምላችሁ፣ በጣም ደስ ብሎኛል። ሀይሚዬ፣ አንቺ ትናንትና የተናገርሽው ነገር በጣም ደስ ብሎኛል አለች። ክርስቶስንም እ በጣም ነው በቃ። አያያችሁ አይደለም? የልብ ልብ የሰጠችው ማናት? ሀይሚ ናት። ዳኒ እንደፈለገ እንዲሆን በቃ አለ፣ አደለም እንደዚህ አፉን እንዲከፍት ያደረገችው ሃይሜ ናት ብሩኬ ሳይሆን ሃይሜ ናት ምክንያቱ እሷ ፊት ባትሰጠው ህግ ህግ ባትለው ይሄ ነገር አይፈጠርም ነበር የምሬን ነው የምላችሁ ገባችሁ አይደለም እንዴ ህግም እኮ አለ እውነት እኮ አይሆንም የፈለገ ነገር ብመጣ አለ እውነት አይሆንም እስቲ ሃይሚና ብሩክ ብዙ ነገር ስላሳላለፉ፣ እኔ ለሃይሚ ሀይሚ ፊት እሱ ላይ እጅን አላነሳው። ሃይሚ ትጠላኛለች። ሃይሚ ላንተ ምኔ ናት? ምኔ ናት እኮ ኖ ይሰቀኝ እኮ ይሄን ሀይሚ ለአንተ ምኔ ናት የምለው ነገር ጥያቄ ሆኖብኛል። ሃይሚ ሃይሚ ሃይሚ ሃይሚም እንደዛ ዳኒ ዳኒ ዳኒ ዳኒ ምንድን ነው አንተና ሃይሚ ትላንት ተዋውቃችሁ እንደዚህ አፋችሁን የምትከፍቱበት ምክንያት እኔ አልገባኝም። የምሬን ነው ምላችሁ። ሶሲም በፊትም አይወዳትም የሆነል እሱ እኔ ላይ ደርቦኛል። እስ እኔ ላይ ብዙ ሴቶች እንደዚህ አድርጎ እያለች እሷ ሚዲያ ላይ ወጥታ ትናገራለች። እሱም እንደዛ የወረዱ አተሳሰብ ያላችሁ አንድ አንድ አይነት ባልና ሚስት እኔ እንጃ፣ ጉርጓድ ውስጥ ነው በአንድ የሚገቡት። ይሄ እውነቴን ነው ምላችሁ ፍጸው እውነቱን ነው አለ። እዚህ ጋር ማለት ነው እንዴ ሶሲን አትወዳትም ማለት ነው፣ አትወዳ አትፈልጋትም ነበረ ማለት ነው። ነው አለ ፍጸይ ማለት ነው፣ እውነቱን ነው፣ እውነቱን ነው ስለማይፈልጋት ነው። እንግዲህ አሁን ለምሳሌ የራሱ ህይወት ስለማይፈልግ እንደዚህ ሀይሚ ሀይሚ ያለ ብሩክ ሌላ ስሜት ውስጥ አስገብቶ ሌላ እንድናደዳ አድርጎ መናገር የሌለበት እየተናገረ እዚህ ጋር መጥቶ አፉን የከፈተ ቀጥሎ ደግሞ ዛሬ ብሎ ብሎ መለኛና አፍትሽን ተናግረዋል። እንግዲህ ስለ እኔ ስም የጠራችሁ ቪዲዮ አትስሩ፣ አስፈላጊ ከሆነ እናንተ ማምጣት አይጠበቅባችሁም፣ እኔ እዛ መጥቼ የማውራችሁ ነገር ካለ አውሯችኋሉ ነው አለ። ጭራሽ ማለት ነው ጭራሽ ቁጩጩም የሆነ እኔ እንጃ ከመሬቱ እንኳን የማይታየው ሰውዬ እዛ ሄዶ ልጣላ ኤረ በስማ ምላሱን መቁረጥ ነው ይሄ ማለት ነው። ጉልበትን ብቻ ሳይሆን በምላስ ብቻ የምኖር ሰው እኔ ዳኒ ሮስት ነው አየሁት። የሆነስ ነግራችሁ ማለት ነው በምላሱ ለብልፎ ለብልፎ የምኖር ሰው ዳኒ ሮስት። ቶክ ቶክ ቶክ ላይ አንድ ሚሊዮን በላይ ፎሎ አለኝ ፎሎ አስደርግላችሁ አለሁ። በፎሎ ፎሎ አስቸግራችሁ ከሆነ ገደል ግባ፣ ገደል ግባ። አፌን የከፈትክ በገንዘብ እኮ ነው በገንዘብ እኮ ነው ፎሎ የምትገዛ አንተ ደደብ ሰው። ኩር ሰርቶ የሆነ ደስ የሚለው ነገር ሰርቶ ለሰው ሰጥቶ ነው እኮ ፎሎ የምናደርገ ሰው ልጅን። አንተ ግን ፎሎ አድርጉኝ ብለ ገንዘብ ከፍለ ያከው ነው ቡቱቱ። የምር ነው ምላችሁ። እንዴ ፎሎ አለኝ ፎሎ ፎሎ እዛ ተሸክሞ ኖሯ። እኛ አገባንም ስለ ዳኒና ስለ ሶሴ ማውራት እኮ ፈልገን አይደለም። እናንተ የምሬን ነው የምላችሁ። ስለነሱ ማውራት አያገባንም፣ አያስጨንቀንም። ስለነሱ የሚያስጨንቀን ስለ ሀይሚና ስለብሩኬ ነው። ምክንያቱ ዛሬ ሳይሆን ገና ኢትዮፕስ ከብቶ ነው የምናቆ እነሱ እነዚህ ምድረ ምድረ ሊቃጭ ምድረ ለፍላፊ የሆኑ ሰዎች ከየት እንደመጡብን አሮ ነው። ብቻ በጣም ነው ልብ የምሰብረው። ሲቀጥል ደግሞ እንደዚህ እያለ እያለ ብሩክ የሆነ ነገር ውስጥ ማስገባት ፈልጓል። ለምሳሌ ሲደባደቡ፣ ስጣሉ፣ የሆነ ቦታ ሲመታ ብዙ ነገር ሊፈጠር ይችላል። ታቃላችሁ። እነዚህ ነገሮች እንዲፈጠር ፈልጎ ነው። እዚ ጋር ይሄን ነገሮች የምታቆማ ማን ናት? ሀይሚ ናት። ክርስቶስን ነው ምላችሁ። ሃይሚና ሀይሚ ናት። ዳኒ ስለ እኔ እኔ ምንም አይደለውም። ምንም ሊሆንም አልችልም ለኔ ማትጨናቅልኝ ለኔ ማታስብልኝ ሚዲያ ላይም የወጣ ሃይሚ ሃይሚ አትበልል እኔን አታቀኝም አላቅም ስለ እኔ አገባም ብላ መታ መውራት ያለባት። ይሄ ነገር ሃይሚ ብቻና ብቻ ናት። የምር ስነግራችሁ ክርስቶስን በቃ ይሄ ነገር ለዳኒ ሚዲያ ላይ ወታ ሚሆን ጠርታ ሚሆን ይሄ ነገር ካልተናገረች ብሩክና ዳኒ ይጋደላሉ። እርግጠኛ ነኝ ብሩክ ከዚህ በፊት ብዙ ጊዜ ብለዋል፣ በሃይሚ አሊደራደርም፣ ቀልድ አላቅም ብለዋል። እሷ ሴት ሆና አተሳሰባ ወርዶ ምናምን ወይም ደግሞ አንግል፣ ለምሳሌ ሰው ልጅ የሚያስበው ብዙ ነገር አይደለም። ትልቅ ስጠት ላይ ናት ሃይሚ ማለት ነው እና ነገሮቿን ወዴት በምን መንገድ እንደምታምትወስደ አላቅም ነገር ግን ዳኒ እያደረገ ያለው ምንድን ነው? እሷ አስራ ስምንት ዓመት በላይ ናት። እና ይሄ ይሆንልኛል፣ ይሄ አይሆንልኝም ብላ እሷ መምረጥ አለበት። ጭራሽ የሃይሚ ምርጫ ውስጥ ነው እኮ አለው በእሱ ሀሳብ